አደይ እንግዲህ አንዱን ችግር ተወጣው ስትል ሌላኛው ችግር ይደቀናል። አደይን ዴቭ የደፈራ ሙከራ አደረገባት። ከዛም እተኛችበት እየሳማት ነበረ። ፍቅር ደግሞ እንግዲህ በዛ በመናደድ አደይ በጣም ስለ ጮኸች ሁላቸውም ተሰብስበው ገቡ። ሊዲያ ምን እያረክ ነው ወንድሜ አለች። ፍቅርም እንደዛው። ከዛም በጣም ጮኸች። አደይ መጮህ ጀመረች። ውጡልኝ ስትላቸው ሁሉም ጥርግ ብለው ወጡ። ፍቅር ግን ከትንሽ ጊዜ በኋላ ተመልሳ አደይ ክላስ ገባች። አደይ ደንግጣ ቁጭ እንዳለች ናት። ከዛም ፍቅር ምን ነው አለቻት። አንቺ ማን ስለሆንሽ ነው ደብ ላይ እንደዛ ምጮሂበት አለቻት። እና ምን ላድርግ አደይ አለች። ከዛም ፍቅር ዘላ ጉሮሮዋን አነቀቻት። ኢላ ደግሞ እንግዲህ በጣም በሚያሳዝን ሁኔታ ከነ አደይ ቤት ሲመለስ በጨለማ ተገድፎ የአደይ የአባቷ የክርስትና ልጅ ኢላን አነቀው። ምን ሊያደርገው ነው? ምን ፈልጎ ነው? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ዛሬ ቀጣይ ፓርት ይዘመተናል ማለት ነው እንግዲህ ፍቅር ዳዊትን በግድ አፍቅረኝ እያለች በጣም ታስቸግረዋለች። እናም ከዛ ከመቸገሩ ብዛት አደይን ሲገፈት አደይ ደግሞ ከታች እያየቻት ነበረ። በደረጃ ላይ ሆነው ሲጨቃጨቁ ፍቅርን በጥፊ መታት ዳዊት። ከዛም እንቅ ስታደርገው ድጋሜ ሲገፈትራት ተሽከርክራ ወደቀች። አደይ ግን እሰይ ደግ ሆነች አላለችም። ገራምነቷ ስለበዛ ፍቅርን አነሳቻት፣ ለሁለት ይዘው እሳሎን አደረሷት። ከዛም እሪ አሞኛል ሞከርኩ ማለት ጀመረች። ፍቅር ታማ ሳይሆን ይበልጥ ነገሮችን ለማካበድና ዳዊትን ያገኘች ስለመሰላት ነው። ግን ደግሞ በጣም በሚያሳዝን ሁኔታ አደይ ላይ ያላት ጥላቻ በጣም የከረረና የበዛ ነው። አይገርምም። አደይን ወደ ኢላ ቤት ላከቻት። ኢላ ቤት ሂጂ እሺ፣ ትፈቅጅልኛለሽ እህቴ? ኢላ ቤት ነው ያለችው አለች። ከዛም እና ምን ላድርግ አለቻት። ሊያት እዚህ መምጣት አትችልም፣ አሟት አልሰትላትም። አረ ጭራሽ እዚህም ልታመጫ ትችል ትፈልግ ያለሽ ኮተታ ሀለች። አሁን ጥፊል ከዚህ ላይሽ አልፈልግም አለቻት። አመሰግናለሁ አለች አደይም ክችን ሆና ዴቭ ሲመጣ ለፍቅር ከጎኗ ሁንላት ለእኔ የምሰጠውን ሩብ ፍቅር ለእሷ ስጣት። እኔ እንደዛ አይነት ነገር አልፈልግም። እዋክህ ፍቅርን ከጎኗ ሁን፣ ልታስተካክላትና ልትረዳት ይገባል አለችው። ማለት እንዴት አላት። ከዛም ማለትማ ከጎኗ ልትሆንና ይህን የጠመመውን ማንነቷን ቀና ለማድረግ ሞክር በጣም ከባድ ነው። ፍቅር በጣም እየተጎዳች ነው። ከዚህ በላይ መጎዳት የለባትም። ሰዎችም ላይ ትልቅ ጥላቻ መድረስ የለባትም አለችው። ከዛም እሱም አልችልም። እንዴት ነው የምታስቢ? ፍቅር እኮ አንቺ እንደምታዝኛል እንደምታዝኒላት አይደለችም። በጣም ከባድና መጥፎ ሴት ናት አላት ዴቭ። ትወደኛለህ? እውነት እኔን የምትወደኝ ከሆነ ፍቅርን ከጎኗ ሆነ አግዛት፣ እርዳት ለእኔ የምሰጠውን ጊዜና ፍቅር ለእሷ ስጣት፣ አለችው ከዛም ይህን ስትለው እሞክራለሁ አላት። ከዛም እሺ አለች ፍቅር። እንግዲህ ሶፋ ላይ ተቀምጣ ዴቭ ና እግሬንሸኝ አለችው። አይገርምም እግሬንሸኝ ስትለው ማለት ምን ላድርገው እና ቁጭ በል አለችው። ቁጭ አለ። እሺ ምን ላምጣለች ሲላትም ዴቭ እግሬንሽልኝ እግሬ ካልታሸኮ ያብጥብኛል፣ አሞኛል በጣም አለችው። አደይን ያለችውን ነገር ለመተግበር ዴቭ እየጣረ ይገኛል። እናም እንደዛ እያሻት እያለ ተደሰተች። ከዛም እንግዲህ ባርኮቴ የመጣ ባርኮቴ እህቴ ምን ሆንሽብኝ? ምንድነው የተፈጠረው? ምን ሆንሽ እያለ ሐኪም ቤት ልውሰድሽ ሲላት ባዴ ምክንያት ነው አደይ ከዚህ ቤት ካልወጣች ምንም ሰላም የለም፣ እኔ ሞቼ ነበር አለች አደይ። አለ አረ ፍቅር ፈጣሪ ይቅር ይበልሽ፣ አደይ ምን አደረገች? ራስሽ አደለሽ እንደ ወደቅሽው። ሀላት በሷ ምክንያት ነው፣ ይህ ሁሉ በሷ ምክንያት ነው። እሺ አደይ የት ናት? አለ ባሪኮት። ከዛ ኢላ ቤት ሄዳለች፣ በኢላ ፍቅር ክንፍ ብላለች፣ ኢላ ቤት ሄዳለች እቷ ዛናት አለችው። ከዛም ይገርማል እሺ በቃ ሞኛል ወንድሜ ስትለው፣ ሐኪም ቤት ሲላትም አልፈልግም፣ ሁላችሁም አደይ አደይ አደይ ትላላችሁ፣ ይቺ አንድ ሰራተኛ ገረድ በልጣባችሁ ነው፣ እኔ እንደዚህ ሁኛ አደይ የት ናት አደይ የት ናት የምትሉት አለችና፣ ቀወጠችው። አሞኛል ብላ መጫወት ጀመረች። ዳዊትም አረ ፍቅር አረጋጊው አታስጨንቂው እንዴ አሁን ደህና አልነበርሽ እንዴ አላት። ከዛም ግራ ተጋባና ባርኮት ዝም አለ። በኋላ ላይ ደረጃ ላይ ቁጭ ብለው እንዳለ አደይን የት ሄዳ ነው ሲለው እህቷ እዛ መታን ተገይታለች ይላጋርናት እናም እዛ ሄዳለች፣ ፍቅር ደግሞ ልካት ነው አለው ከዛም እሺ፣ አደይንም በዛ ዋና ነግሪያት፣ እኔም ወደ ስራ ልሄድ አለ። እሺ አለ። ከዛ አደይ እዛ ሂደው ምግብ አቅርበው ሲያገኛትም አውርተው ተጨዋውተው ወደ ቤታቸው ተመለሱ። እናም እህቷ እዛ ፍቅር አለችበት ቤት አልሄድም አለች። ፍቅር እንግዲህ ምንድን ነው ምንንሽ ነው እንዴት ለምን ጠፋ ሲሏትም ፍቅር ስትል አደይ ተቆጣቻት። ብርሃንን ብርሃን አለች። እናም ፍቅር የሆነ ነገር እንዳደረገች በእርግጥ በግልጽ ገብቷቸዋል። ከዛም ፍቅር ምን አለ ባርኮት፣ ከዛም ፍቅር ጥሩ ልጅ ናት እያለች እያመሰገነቻት ነበር? አለ ዴቭ ደግሞ ከት ብሎ ሳቀ። ምን ስቃል ስትለው በተቃራኒው ሲሆን ገርሞኝ ነው ምን ጥርጥር አለው እዚህ ሁሉ ስራ ውስጥ ፍቅር እንዳለች ምንም ጥርጥር የለውም አህለ ደፍ ከዛ ዝም አሉ ተመልሰው ቤታቸው ሄዱ አደይ ክችን ገብታ ምሳ እየሰራች እያለ ባርኮት እንግዲህ ዝም ብሎ ይመለከታታል እናም ፍቅሬን ብነግራት እያለ ሲል በህልም እና በሀሳብ ሄደ ፍቅሬን ብነግራት አሁን እያለም በህልሙ ነገራት አደይ ደግሞ አፈቅርሻለሁ እወድሻለሁ ወንድሜ እያልሽ አታሳቂ ከዚህ በላይ ሲላት አደይ እንዴት ሰው እህቱን ሊያፈቅር ይችላል ብላ በጥፊ ስትመታው ከህልሙ ነቃ ከዛም ደነገጠ ባርኮቴ ምን ሆነህ ነው አለችው ምንም አደይ ምንም እሺ ምን ሆነህ ነው በጣም እኮ በሀሳብ ርቀሃል አለችው እሺ በቃ እኔም ስራ ሊሄድ ስራ ሄጄ እመጣለሁ አላት። ትቆያለህ እንዲያለችው የተወሰነ ቀን ነው፣ እደውልልሻለሁ፣ ራስሽን ጠብቂ ብሎ ባርኮትም ሄደ። ከዛ እሷም እሺ አለች። እንግዲህ በሚያሳዝን ሁኔታ ሌዳ ደግሞ የአደይ እህት ብርሃን ኢላጋ መሆኗ በጣም አናዷታል፣ በጣም ተበሳጭታለች። እናም እሱን የሆነ ነገር ለማድረግ ትፈልጋለች። እናም ምግብ ትብላ አሁን ደክማታል። ሊዳ ምግብ አንጭላ ሲል እኮ እኔ ነኝ ለዚች ምግብ ማመጣ አለችው። ማለት አላት እኔ ሊዳ ከዚች ጋር የወዳደር ከኝ እንዳይሆን አለችው። እሺ በቃ ተይው እኔ አመጣለሁ አለና ለብርሃን እጇ ላስታጥፋ ሲል ምን ምን እያረክ ነው አለችው ምን ነው እያስታጠብኳት አንተ እሷን እያስታጠብካት? አለች። ምን ችግር አለው ብሎ እሽቶ እኔ አቀርባለሁ አለች ብርሃን። ምግቡን ያቀርበው በልተው፣ እውነት በጣም ቆንጆ ምግብ ነው፣ ይጣፍጣል። ግን በዚህ ሙያችሁ ደግሞ አንችም አደይም ባለሙያ ናችሁ። እናም ምግብ ቤት ብትከፍቱ ይሻላል አላት። አረባክ ይሄ ሙያ ተብሎ ምግብ ቤት አለች። የምሬን ነው ብርሃን አላት። ከዛም ሊዲያ ደግሞ እህቴ የቤት ሰራተኛ ብቻ ሳትሆን ለእናቷና ለእህቷ ሰርታ የምታደር የምትረዳ ናት። እናም ከትንሽ ጊዜ በኋላ አገሬ መሄድ አለብኝ። እናቴ ጋር እኔ ፍቅር የምትባለው አስወጥታ ነው። አደይ እንዴት ታገጠች ጣለችኝ። እናም በቃ አለች። ፍቅር እንደዚህ ታደርጋለች አለ። አዎ እናም አደይ እንግዲህ ተዛመጥ ፍቅር በመሻሏ ፍቅርን ሊጠይቅ ሄዶ ኢላ ነበረ። ሲመለስ ዳዊት ደግሞ አደይ ተኛችበት ክላስ ገብቶ አደይን እንግዲህ እየሳማት ነበረ። እናም በጣም ደንግጣ ተነስታ ጮኸች። በመጮኋ ትልቅ መዘዝ መጣባት። ሌዳያም ፍቅርም ዘለው ገቡ። እሱም ደነገጠና ውጣልኝ ስትለው ወጣ። ከትንሽ ጊዜ በኋላ ቆይታ ፍቅር ብቻዋን በሩን ዘግታ አደይን አነቀቻት። በጣም ያሳዝናል። የፍቅር ጥላቻ ለአደይ ያላት በጭፉን እንጂ አደይ ለሷ ብዙ ነገር ታስባለች፣ ብዙ ነገርም ትሆናለች። ወንጀሎቿን ሁሉ ያደረገችባትን ግፍ ከወንድሞቿ እየደበቀች ነው። እናም ደብ እንዴት አባች ምን ነው ፍቅር አለቻት። እንዴት ብደፍሬ ነው አንቺ ማን ስለሆንሽ ነው ደብ ላይ እንደዛ ምጫወበት አለቻት እና ምን ላርግ ደንግጬ እኮ ነው ስትላትም እይውልሽ ደብ የኔና የኔ ብቻ ነው አንቺን ከዚህ ምድር አስወግጄ ብላ እንቃርጋ ያዘቻት ፍቅር እያነቅሽ ነው እያለቻትም ልትተዋት አልቻለችም በዚህ ሁኔታ ሁሉም ስለደነገጡ ማንም ሊደርስላት አይችልም ፍቅር የምታሰናብታት ይመስለኛል አደይን ኢላ ደግሞ ከነ አደይ ቤት አምሽቶ ሲመለስ የአደይ የክርስት የአደይ የአባቷ የክርስትና ልጅ ኢላን አግቶ እንዳይሆን አድርገው ምን ፈልጎ ነው ኢላ መልካም ሰውና አዛኝ ነው መጥፎ ነገር አላደረገም ግን ደግሞ ምን አስቦ ነው ቲንጎ ደግሞ አደይን መተው እንደሌለበት እየጠበቃን ነው። ዛሬ ከእኔ ላይ ዘወር ማትል ከሆነ እንደዛ አሰቃይተኝ ይቅርታ ምጠይቀኝ እምረሳል ይመስላል። አርፈ ማትቀመጥ ከሆነ አስይዝሃለው አለችው። ቻናሉን ሳብስክራይብ እያረጋችሁ